ሰዎች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞቱ ሃያ አራት ሰዓት። በቃ ስማርትፎን ከኛ በለጠ። ስማርትፎን ስልኩ ስልኩ እኮ እኛን አደደበን። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ የሚያነብልን እሱ። መጽሐፍ ቅዱስ አሁን፣ ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለ አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ እንደው ሳትና ነበው ልንሞት ነው ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው ለአንተ ለአንቺ ነው የጻፈው። ጊዜ ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉሥ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉሥ ቆስጠንጢኖስ እግዚአብሔር ያሳያችሁ ሲልክለት መልእክተኛ በፈረስ እየጋለበ መጣ መጣና የንጉሥ ቆስጠንቲኖስ ደብዳቤ ነው እንካንብብ ብሎ ለአባንጦንስ ሰጠው። አባንጦንስ ቀላ ቀና ብሎ አየና አስቀምጠዋለና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ አሁን ከንጉሥ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው ምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ፣ የአባንጦንስ አገልጋይ የሆነ እዛ አንድ ዲያቆናል ተቁነጠነጠ። ምን ነው? ምን ሆንካ? አለው። አረ አባ የተላከው ከንጉሥ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታል፣ ለባክ ገለጠውና ምን እንዳለ እንስማ። አይ እኔ ከሌላ ንጉሥ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበልጥ ደብዳቤ አለ? የለም? ለኛ ተጽፎ ሳናነበው ልንሞት ነው። በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። ይገርማል። ቢዚ ነኝ እኔ እኮ መጽሐፍ ቅዱስ ባነብ አልጠላም፣ ግን የስራ የጸባይ አይመቸኝም ልትሉ ትችላል የፈለገ ባይመቻችሁ ከጃንደረባው የበለጠ ስልጣን ግን የላችሁ ይቅርታ አርጉ፣ ከጃንደረባው በላይ ቢዚ ልትሆኑ አትችሉ የሀገር ገንዘብ ነው የሚያስተዳድረው ባለስልጣን ነው። ብዙ ጉዳዮች ያሳስቡታል። መጽሐፍ ቅዱስ ከማንበብ ግን አላቆም ጉዞ ተጉዞ ተሳልሞ አገር አቋርጦ ሲመለስ እናቋለን እኮኛ መንፈሳዊ ጉዞ ሄደን ስንመለስ ምን እያደረግን ነው የምንመለሰው? እየበላን እየጠጣ እየበላን እየጠጣ ስንሄድ እየዘመርን ሄዳል። ስንመለስ ሌላ ነገር አይደል እንዴ? አንዳንድ ሰው እኮ አንዳንድ ጉዞ ባይሄድ ሁሉ ይሻላል። አይደል? አዎ፣ ሙሉ መኪናውን እህል ተሸክመን አይደል? ምን ጭነን ስንሄድ እየበላን ስንመጣ እየበላን። ደግሞ ስሟ ስንቅ ነው፣ የመቤቴ እንላለን። እንደዚህ ስንቅ ተሸክመ ስሟ ስንቅ ነው። ነውር አይደል እንዴ? ቦነ። አዎ፣ በጣም ይገርማቸው አንዳንዴ ከዚህ ምግብ ጭነው ሰዎች ጉዞ ሄደው በልተው ለነዳያን ላለመስጠት ለበረከት ብለው ይዘውት ይመለሳል። ይህ ጃንደረባ ግን የሄደው ሊሰግድ ነው። ሲመለስ ምን እያደረገ ነው? እያነ ምን አይነት መንፈሳዊ ሰው! የማያቋርጥ መንፈሳዊ ሕይወት ማለት ነው። እግዚአብሔር ለሁላችን ይስጠን። ቃሉን የማይጠግብ ሰው ይገርማል እንዴ! መንገድ ላይ ነው፣ በሰረገላ ነው እየሄደ ያለው። አይመችም እኮ ለማንበብ። በሰረገላ ነው፣ በአውሮፕላን አይደለም ወይ በመኪና አይደለም። ይነቀንቀዋል። ፈረስ ነው እየተጋለበ ያለው። እሱ ግን መጽሐፍ ቅዱስ ያነበ ሰው ላይ ከደረሰው በቀር መከራ አልደረሰብህም። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብህም። ሰው ላይ የደረሰው ነው። ላያስችልህ አልሰጠህም። ከምትችለው በላይ እንዳትፈተን የሚጠብቅህ እግዚአብሔር ታማኝ ነው። የሚጠብቅህ አይተኛም። እንድትታገሽ መውጫውን ያዘጋጅልሻል እግዚአብሔር ታማኝ ስለሆነ። ማን ታማኝ ስለሆነ እግዚአብሔር መውጫ አለው። ያሻግራል። እግዚአብሔር ታላቅ ነው። ያኖራል። እግዚአብሔር ታላቅ ነው። ያነጋል እግዚአብሔር ታላቅ ነው በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል ጨለማ በርሱ ዘንድ ከቶ አይጨለምም የማያልፍ መከራ የለም ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል በመከራ ላለ ነው ለእኔና ለእናንተ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላቸዋል ይላል አሁን ካለብ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘቁት ብለናል። የሚያልፉ ስላልመሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት። ወጣቶች የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል፣ ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ እንዲነበርኩ እንዲ ተካድኩ ብሎ ራሳቸውን ያጠፉ ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትየው ስለማይጠቅምሽ ይሆናል፣ እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል? ወይታ ወኢትሁብዎ ፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት። ኦ እግዚአብሔር ነው ወንበ የበልው ለሰይጣን ለእግዚአብሔር እሺ በሉ። ሰይጣንንም ቢበሉት ራስን አጥፋ የሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የለት ተለት ተግባሩ ነው። ክፉ ሐሳብ ከአንቺ እንድብቅ ያልፋል እኮ ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷችሁ ወደ ሞት ተነዱ። ክርስትና ይሄ ነው። ወጣቱ አትቸኩሉ፣ ያልፋል። ብስጭት ያልፋል። ያልእድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ። ይተርሱበት አላችሁ ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አያሳዝኑም? በዚህ መንገድ ሄዱ። ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆነው እንዲኖር ነው እኮ ምናረገው። ራስ ወዳድነት እኮ ነው፣ ለወላጅ አለመራራት፣ ለወዳጆቻችን አለመራራት። ሄዱ፣ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። ብዙ ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር አይን ቀላል ነው። ሁለተኛ ነገሥት ምዕራፍ ሦስት አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ፣ ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግሥት ትልቁን አጽአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን የምንፈልገው ሰው እኮ አለ አይደለም እንደ ለዋስትና፣ እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም። ምሳ እንኳ ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ አይስ የለውም ምንም የለውም። እሱ ለኪሳራ ነው ለትርፍ አይጠራም። ያለውን ነው ሰው የሚፈልገው በብዙ ነገር ውስጥ። እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ በሥልጣንስ ከበድ በኪሎም በመልክም ከበድ ያሉ ማለት፣ ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው። ስለዚህ ጉድለታችንን ያውቃል። አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ፣ የምትረገም፣ የሚያሽማጥጡባት ብዙ ነበሩ እና የተገፋሽ ሴት ናት። አሁን እግዚአብሔር ጎበኛት ሐና እመ ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የእሷ ታሪክ የብዙዎቻችንን ልብ ይነካል። ማጣቷ በመጎዳቷ በመጉበቷ አላማረረች፣ ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር ዝም ብሎ ከንፈሯ ብቻ ይርገበገባል፣ እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምጽ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ ያንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን፣ ይላል አባቴ። እኔና መንፈስ ቅዱስ በዝምታ ውስጥ አነባ ነበር። ካህኑ ኤሊ አያት ሰክራ ነው አለ። በግምት በግምት አትናገሩ እመናን፣ በግምት ስንቱን ጣል ነው ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች ይሻሉ። ግምት ስንቱን ጣል ነው በግምት እንዲሁ በግምት ሰክራ ነው አለ። ተጠጋትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች እኔ ልቧ ያዘነባት ሴት ነኝ። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ተቀጥሎ እንዲህ እንዲህ አይነት ችግር ላይ ያለው ነው ስለቴ ነግሬው ነው። ከሶስት ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የኛን ስራ ለነቀፉን ሰዎች እንዲያሳይ ዕድሜ ይስጥን። ወገኖች የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችሁን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ሕይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን፣ ምን እንደሚቸግረን፣ ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። ሦስት ዓመት ጠበቀች። ከሦስት ዓመት በኋላ ልጅ ከወለደች ከሦስት ዓመት በኋላ ሳሙኤልን ይዘው መጣች። ሕፃኑን ሳሙኤልን ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶች ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻውን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። እግዚአብሔር የድሃ አደጎች አባት፣ ባልቴቶች ዳኛ ነው። ይችላል የኛ አምላክ፣ የተቆረጠውን መቀጠል ይችላል የኛ አምላክ፣ ባዶነትን መምላት ይችላል የኛ አምላክ። የስቃይ ፋይል መዝጋት፣ መቀየር እግዚአብሔር ይችላል። ይችላል አይችልም ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው።